ፕላኔታችን በ2025 ምን ትመስላለች? ይህ ፕላኔታችን ምድር በ2025 ትሆናለች ትመስላለች ተብሎ የሚጠበቀውን ሁኔታ የሚያሳይ ምስል ነው። ስለ የአየር በረራና ስለ ተሽከርካሪዎች እርሱት። ምክንያቱም እያወራን ያለነው በርካታ ለቁጥር የሚታክቱ የህዋ ኤሌቬተሮች ወደ ሰማይ ከፍ ብሎ ተሰርተው ስለምናይበት ዓለም ነው። ምድርን ከተንሳፋፊ ከተሞች ጋር የሚያገናኙ ህንፃዎችና ሊፍቶች ወይም ኤልቬተሮች የበረዶ ተራሮች አይኖሩም፣ ይጠፋሉ። የሰው ልጅ ግን መቆየት ወይም ኤግዚስታንሱን ማስቀጠል ብቻም አይደለም። ይልቁንም እናድጋለን። ዊ ትራይ። የምድር ሰርፌስም በቨርቲካል ሜጋ ከተሞች ትሞላለች፣ እስከ ስትራቶስፌሩ የከባቢ አየር ክልል በሚደርሱ ህንፃዎች በደኖቿ መካከል በሚኖሩ መኖሪያ ቤቶች የተሞላች ትሆናለች። የሰው ልጆች በኦርቢታል ሀቢታቶች ይኖራሉ፣ ልክ እንደ ቀለበቶች ምድርን በሚዞሩ ወይም ስፒን በሚያደርጉ ከተሞች ውስጥ ይኖራሉ። እያንዳንዷ ከተማም ሚሊዮን የሚቆጠሩ ዜጎች ይይዛል። ውቅያኖችስ? እነሱም ከውሃው እና ከማዕበሉ ላይ ኃይልን በሚሰበስቡ ወይም በሚመጡ ተርባይኖች በተሞሉ ተንሳፋፊ ከተሞች የተሞሉ ይሆናሉ። በተመሳሳይ ጊዜም በበርካታ ሚሊዮኖች መስታወቶችም የፀሐይ ብርሃንን ወደ ምድር እያስቀየሱ ፕላኔቷን ያሞቃሉ፣ ቻርጅ ያደርጋሉ። እና እዚህ ጋ ነው ዋናው ጨዋታ። ምድር እስክታገግም ድረስም ሌሎች ፕላኔቶችን በቴራ ፋርሚንግ ለእርሻ እናውላቸዋለን። የሰው ልጆች ምድር ላይ አይኖርም ከእንግዲህ በበርካታ ፕላኔቶች ላይ የምንኖር መልቲ ፕላኔታሪ ማህበረሰቦች ወይም ዝርያዎች ነው የምንሆነው ምድራችን ግን ታላቋ የጌጥ አክሊላችን ሆና ትቆያለች በጥንቃቄ የተገነባች ከመቼውም ጊዜ ይበልጥና ካሁን በፊት ሆኖ በማያውቅ ደረጃ እንደገነት ተደርጋ ትሰራለች ይህ የሳይንስ ፊክሽን አይደለም የመጪው ጊዜ አቅማችንና እድላችን እንጂ